የመጀመሪያ ጥያቄ ይነሳል። የመጀመሪያ ጥያቄ የሚነሳው ምንድን ነው? ሲጀመር ማለት ነው ሲጀመር አምላክ አምላክ አንዲት ምንም ያላጠፋችን ነፍስ ያለ ምክንያት እንደማይቀጣ ይናገራል። ኦሪዘዳ ግን ምዕራፍ አራት ቁጥር 16 ላይ አባቶች ስለ ልጆች አይገደሉ አለ። ልባሉ ምን እንደሚል፣ አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን እያንዳንዱ በኃጢአቱ ይገደል። ስለዚህ በኃጢአቱ ይገደል ከተባለ ኢየሱስ በምን ጥፋቱ ነው ለነሱ ለሰዎች ብሎ የሚገደለው በምን ጥፋቱ ምን አጠፋ ኢየሱስ ያጠፋው ጥፋቱ ምንድን ነው አላየ አልሰማ አልተባበረ አያውቅ ኢየሱስ እኮ ሰው ነው ከማርያም የተወለደ ሰው ነበር እኮ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትሄዋለሽ ተብሎ የተነገረለት ሰው ነው እና መከና ለሁ ው አይ ን እንዴት አይሸክምም ትላላችሁ? አይሸክምም ትላላችሁ። ልጅ ፍርድን ና ቀረገ ትእዛዝንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። ልብ አድርጎ ታዲያ ኃጢአትን የምትሰራ ነፍስ እሷ ትሞታለች። ልጅ አባቱን ኃጢአት አይሸክምም። ማንነው ልጅ እኛ አባትም የልጁን ኃጢአት አይሸከምም። አባታችን ማን ነው? አዳም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ስለዚህ ኃጢአት የሰራ ሰው በራሱ ላይ መልካም የሠራ ሰው በራሱ ላይ ነው መልካም ስራው። እኔ ምን አገባኝ፣ አላየው፣ አልተባበርኩ፣ አላገዝኳቸው ሲበሉ ይሄ ፍትህም አይደለም። ለዛ ነው እግዚአብሔር ቁጥራ አንድ ላይ ምን አለ? ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድና ቅንን ነገር ቢያደርግ ፈጽሞ በህይወት ይኖራል እንጂ አይሞትም። አያችሁ፣ አይሞትም እንዴ። ታዲያ ካልሞተ ኢየሱስ ለእኔ ብሎ ተሰቀለልኝ የሚባለው ነገር ሴን ሳጣ ማለት ነው። በቃ ሴን ሳጣ ማለት ነው። አያችሁ። ምክንያቱም እኔ እግዚአብሔርን በቃ አንዱን አምላክ በቀጥታ መጠየቅ እችላለሁ ማለት ነው። በቃ ማንም ለእኔ ሲጀመር ምን አጠፋው? ነ ልጅ እኮ ነው ሲወለድ የማውቀው ክፉና ደግን እንኳን አለየውም። ስለዚህ እስቲል አሁንም ሴንስ የማይሰጥ ነገር ነው ማለት ነው። ሌላኛው ደግሞ እንደውም ምን አለ ትንቢተ ኤርሚያስ 3፥8 ላይ እሺ፣ እኔንስ ቆይ ይበቃል፣ እዚህ ጋ ይበቃል። በቃ የኃጢአት ጉዳይ ላይ አሁን ኢየሱስ መጣ ከተባለ ኢየሱስ መጣ ከተባለ እዚህች ቦታ እንዴ ልመለስ። የጻድቁ ጽድቅ በራሱ ላይ ይሆናል አለ። ልብ አርጎ ኃጢአትን ከተሸከምን ለምንድን ነው የእና አብርሃምንንስ የእና አብርሃምን ጽድቅስ ስ ያልተሸከም ነው ለምንድን ነው ኃጢአት ብቻ ለምንድን ነው የሆነው? እንዴ ጽድቅ ከሆነ ለምንድን ነው ጽድቁን ሲያልተካፈል ነው እነ እነዚህ ምንድነው የሚባሉት አማዞን ውስጥ ያሉ ኢየሱስን ሳያዩ ሳይሰሙት ማን እንደሆነ የማያውቁ ሰዎች የኢየሱስን ስቅለት ባያምኑ ምንድነው የሚወጣቸው እንዴ በማያውቁት ሁኔታ ወንጀልን ተሸከሙ እሺ በማያውቁት ሁኔታ ኢየሱስ ሲመጣ ለእነሱ ብሎ ከተሰቀለ መማር የለባቸውም እንዴ አዎ አለባቸው መጽሐፉ ግን እንደዛ አይለም ተግባባን የጻድቁ ጽድቅ በራሱ ላይ ይሆናል ካለ የና አብርሃም የና ያዕቆብ የእነዚህን ሁሉ ጽድቅ ስለምን አልተካፈልንም ሀጢአት ብቻ ነው የሚወራረሰው ዋይ ኦኬ እንቀጥል ከዛ በኋላ ሀጢአት እራሱ ማይሰራ ያለ ልብ አድርጎ እዚህ ጋር መጽሐፉ ሲናገር ምን አለ በውድ ልጁም እንደ ጸጋው ባለጠግነት ማን ነው በባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን በደሙ የተደረገ ምን አገኘን ቤዛነት እሱም የበደላችን ስርየት አለ ኦኬ የበደል ስርየት ጥሩ እንግዲያውስ ማርቆስ ወንጌል ሦስት ሃያ ዘጠኝ ላይ በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት እዳ ይሆንበታል እንጂ ለዘላለም አይሰረይለትም ማለት ነው። እንዴ ኢየሱስ ለዚህ ኃጢአት አልመጣም ማለት ነው? ለዚህ ኃጢአት አልመጣም ወይ? የዘላለም እዳ ነው የሚሆንበት ማለት ነው። የዘላለም ምን እዳ? የዘላለም እዳ ይሆንበታል እንጂ መቼም አይሰረይለትም ማለት። ስለዚህ አሁንም ስቲል የማይሰረይ ወንጀል ካለ እየመረጠ ነው የመጣው ማለት ነው። እየተመረጠ ነው የመጣው ማለት ነው። ተግባባን። እግዚአብሔር እንደውም ትንቢተ ሆሴዕ ምዕራፍ ስድስት ቁጥር ስድስት ላይ ከመስዋዕት ይልቅ ምህረትን፣ ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ አለ። አያ አያችሁ ምን እንዳለ። ከመስዋዕት ይልቅ ኢየሱስን መስዋዕት ከማድረግ ይልቅ ምህረትን ከወደደ እግዚአብሔር በቀጥታ ማድረግ የነበረበት ምህረትን ነበረ። ለእነሱ ማድረግ የነበረበት ሲጀመር መስዋዕት የሚደረገው ራሱ ከእድፍ ጉድፍ የጸዳ መሆን አለበት። ባይብሉ ግን እድፍ ጉድፍ እንዳለበት ነው የሚናገረው መጽሐፉ። እሱ ላይ በኋላ መመለስበት ይሆናል ማለት ነው። አሁን አሁን ኢቨን እግዚአብሔር ከሚጠላው ነገር ሰዎችን ለመስዋዕት ማድረግ በጣም የሚጠላው ነገር ነው። ልብ አድርጉ። ትንቢተ ኤርሚያስ ምዕራፍ 19 ቁጥር አምስት ላይ እኔም ያላዘዝኩትም ያልተናገርኩትም ወደ ልቤም ያልገባውን ወደ ምኔ ወደ ልቤም ያልገባውን የሚቃጠለውንም መስዋዕት አድርገው ለበዓል ልጆቻቸው ልጆቻቸውን በእሳት ያቃጠሉ ዘንድ ያቃጠሉ ዘንድ የበዓልን የኮረብታውን ምናምን እያለ ይናገራል። ስለዚህ ልጆችን ማቃጠል እግዚአብሔር ልጆችን ለመስዋዕት ማድረግ ምን አይደለም በጭራሽ በልቡ የማይገባ ነገር ነው። እንዳውም ንጹሕ ደም መፍሰስ ራሱ በራሱ እግዚአብሔር ዘንድ የተጠላ ነው። መጽሐፈ በአንድ ዓመት ውስጥ አያችሁ የጌታ ጌታ እንዲህ ብሎኛልና እንደምንደኛ ዓመት በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል ያለ ይጠፋል አያችሁ ስለዚህ ስለዚህ በአጭሩ ባቢሎንዬ ያ መንፈስ የተባለው ይመጣል የተባለው ነቢዩ ሙሐመድን ነው ሰለላሁ አለይህ ወሰለም ነው ምለ አበዛው በጣም ይቅርታ አይ እኔ ተመችቶኛል ደስ ብሎኛል አገላለጽህ እኔ ምንም አይበዛብኝ ጥሩ ነው በስራ ስለሆነ እንትን የምታደርገው እኔ ተመችቶኛል ብዙ ጥያቄ ያለው ጊዜ አይኖርም በነገራችን ላይ ለምን መሰለህ? አሁን መንፈስ የሚለውን ቃል ነቢይ ነው ወይም ነቢዩ መሐመድ ናቸው ብለን ትንካልክ እንግዲህ ነቢዩ መሐመድ እንደሚመጡ ደግሞ ወይም ክርስቶስ ነቢይ ነው ነቢይ ነበረ ብለን አይደለም የምታምነው አንተ? አዎ፣ አዎ። ስለዚህ የኢስላም ነቢይ ነበረ ብለን የምታምን ከሆነ ስለ ነቢዩ መሐመድ በመጽሐፍ ቅዱስ እንዲህ የሚል ጥቅስ ካለ በቁርአንስ ምን የሚል ጥቅስ አለች? በጣም ጥሩ ማሻ አላህ። በጣም የሚገርም ጥቅስ ነው የጠየከኝ የታለ መሰለ ሱረት ውስጥ ምንድን ነበረ? የነብዩ በትንቢት በትን ቢት በትንቢት። እሺ፣ የነቢዩ ስላ ወሰለም ትንቢት እይታ በጣም ብዙ ነው፣ በጣም ብዙ ነው፣ በጣም ብዙ ነው። በአንድ ጊዜ አንድ ጊዜ ይቅርታ። እሺ፣ ከእነሱ ውስጥ አንደኛዋን ነው ማሳየ፣ አንደኛዋን ይውለ፣ ምን አለ፣ ይቅርታ። እብራሂምን ፎሎ አድርጉት ወንድሞች፣ እብራሂምን ፎሎ አድርጉት ሁላችሁ ትቀማላችሁ። ጃብረንን ፎሎ እያረጋችሁ ብሮንን ፎሎ እያረጋችሁ ትጠቀማላችሁ። እሺ መጠቻ አለው፣ ምን አለመሰለ ኢየሱስ በሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ እንዲህ አለ። ወይዝ ቃለ ዒሳ ብኑ መርየም፣ ኢየሱስም የመርየም ልጅ እንዲህ አለ። ያ በኒ እስራኤል፣ እናንተ የእስራኤል ልጆች ሆይ አለ እ እኒ ረሱሉ ላህ ኢለይኩም፣ እኔ ወደ እናንተ የአላህ መልእክተኛ ነኝ አላቸው። ሙሰድቀን ሊማ በይነ የደየ ከኔ በፊት የነበረውን አረጋጋጭ ሲሆን መጣሁላችሁ አለ። ሚነት ተውራት ተውራትን የማረጋግጥ ሲሆን ተውራት ላይ የነበሩ ነገሮችን አረጋጋጭ ሆኝ መጥቻለሁ አለ። ከዛ ደግሞ ሌላ በስራት ይዞ መጣ። ወሙበሽረን ቢረሱል ያእቲ ሚን ባዕድ እስምሁ አሕመድ ከዚያ በኋላ ደግሞ የማበስራችሁ ሲሆን መጣሁላችሁ አለ። ከኔ በኋላ የሚመጣ ስሙ አሕመድ ወይ ደግሞ ሙሐመድ የተባለ ነብይ እንደሚመጣ ላበስራችሁ መጥቻለሁ አለ። ከኔ በኋላ የሚመጣ እሱም ከመጣ በኋላ ፈለማጃአሁም እነዚህ ግን አይሁዳውያን ይህን ትንቢት እንዳለ እያወቁ ይህ ነገር እንዳለ እያወቁ ያው መደበቃቸውም እንዳለ ሆኖ መደበቁ ላይ ይመጣላሉ። በመጣላቸው ጊዜ ግን ፈለማጃአሁም ቢልበይናት ግልጽ በሆኑ ማስረጃዎች ሲመጣላቸው ቃሉ ብለው አሉ ሀዛ ሲሕሩ ሙቢን ይህ ግልጽ የሆነ ድግምት ነው በማለት

ከዛ በፊት የነበሩ እነ ኢብራሂም እና እስማኤል ራሱ ትንቢት ተናግረው ነበረ፣ ዱዓ አድርገው ነበረ። ምን አሉ? በሱረቱል በቀራ ምዕራፍ ሁለት ቁጥር ሀያ ስምንት ላይ እንዲህ አለ፣ ረበና ወጃአልና ሙስሊመይን ይለከ፣ ጌታችን ሆይ ለአንተ ሙስሊሞች አድርገን፣ እጅ ይዘተን አድርገን። ወሚን ዙርየቲና እመተን ሙስሊመተን ለክ፣ ከአንተ ከእኛ ዝርያዎችም ለአንተ ሙስሊም የሆኑ ህዝቦችን አስነሳለን። ወአሪና መናሲከና፣ እንዴት እንደምናመልክህን በደንብ አሳየን። ወቱብ አለይና ከዛ ደግሞ ይቅርታ በለን ወንጀራችንን ኢነካ አንተ ተዋቡ ራሒም አንተ ተዋብ የተጸጻቾችን ኃጢአት ተመላሽ ነህ እና መሀሪ ነህ። በማለት ከዛ በኋላ ዱዋ አደረጉ። ሁለቱም አንድ ላይ ሆኖ ረበና ወበዐስ ፊህም ረሱለን ሚንሁም፣ ጌታችን ወይ ከነሱ ከኛ የሆነ ማለት ነው፣ በእስማኤል ዘር ማለት ነው። ረበና ወበዐስ ፊህም ከነሱ ላይ ማስነሳ፣ ረሱለን መልክተኛን፣ ሚንሁም ከአንተ የሆነ የትሉ አለይህም አያቲክ ያንተን አንቀጾች የሚያነብ የሆነ ወዩዓሊሙሁም ልኪታብ መጽሐፍንም የሚያስተምራቸው የሆነ ወልሕክማ ጥበብንም የሚያስተምራቸው የሆነ ወዩዘኪህም እንዲሁም ደግሞ የሚያጠራቸውንም ከክህደት የሚያጠራቸውንም ላክ ኢነከ አንተ ልዐዚዙ ልሐኪም አንተ አሸናፊና ጥበበኛ ነህ፣ በማለት አላህን ዱዓ አድርገው መጠየቃቸውን እናያለን ማለት ነው። ተግባባን። ስለዚህ

ማለት ይሄ መጀመሪያ የነበረ መጀመሪያ የነበረ ነበረ ቃል ኪዳን የተያዘ ነበረ ማለት ነው። ያ ቃል ኪዳን ደግሞ ነቢዩ ሙሐመድ ከመጡ ጊዜ በመጡ ጊዜ ትቀበሏችኋላችሁ ወይ በማለት አላህ የሚጠይቀውን ነገር ነበረ ማለት ነው። ኦኬ እዚህ ጋር አንድ ጊዜ ልጥቀስል ማለት ነው። አንዴ ምን አለ አላህ በሱረቱ ላይ አራፍ ምዕራፍ ሰባ ቁጥር መቶ ሀምሳ ስድስት ላይ ምን አለ?

መሃይም የሆነ መልእክተኛ ማንበብና መጻፍ የማይችል መልእክተኛ እንደሚመጣላቸው የተነገራቸው ወይ በይበል ላይ ማለት ሚ ያመጣላለሁ ያን ነብይ አለዚነ የጂዱነሁ መክቱበን ዒንደሁም እነሱ መጽሐፍ ላይ ተጽፎ የሚያገኙትን ተግባቧን ፊ ተውራት፣ በተውራት ላይ ወልኢንጂል፣ በኢንጂልም ላይ

ነፃ የሚወጡ ናቸው በማለት አላት። እዛ ውስጥ ያለው ቃል ትርጉም ምንድን ነው? መሀይም የሚለውን ቃል ላሳይ፣ ማንበብ መጻፍ የማይችል ነው ላሳይ። እሱ ማንበብ መጻፍ የማይችል ነብይ አለ፣ የሚመጣ ነብይ አለ። እሱም ማን ነው እንየው። ትንቢተ